እንደምታውቁት የአቤል እዛ ቤት የተከራየው ሆነ ተብሎ ታስሮ ሆነ ብሎ ተዘጋጅቶ አበበ ሆኖ ሆነ ብሎ አዘጋጅተው እንዳከራዩት ባለፈ ልውል መረጃ ደርሶት ነበረ። ያ መረጃ ደግሞ ለአቤል ነግሮት ነበረ። የአቤል የተከራየኸው ኮ በደላላ ሳይሆን አጎት ሆነ ብሎ ከደላሎች ጋር ግንኙነት አድርጎ ለደላሎቹ ከፍለው ነው የዛ ቤት ለኬዝ አንተ ወንጀል ውስጥ ለማስገባት ስለፈለጉ ነው ያ ቤት እንድትከራይ የተደረገው። አበበም ከነሱ ጋር ወንጀለኛ ነው። ከነሱ ጋር ብዙ አመት የሰራ ልጅ ነው እንጂ እውነትም ዘበኛ አይደለም። ግን ሆነ ተብሎ ለዚህ ስራ አበበ እንደሚመች፣ አቤል ለመጉዳት እንደሚመች ስለታወቀ ነው። አበበን ጥሩ ዘበኛ ነው። ከዚህ ቤት ሌላ ቦታ ሰርቶ ነበረ ከዚህ በፊት። ስለዚህ ታማኝ ዘበኛ ስለሆነ አንተ ጋር ይቀጠር ተብሎ የተደረገው። ሁሉ ነገር ታቅዶ አስበውበት የተዘጋጀለት ሴራ ነበረ ለአቤል። ስለዚህ ይሄ ያዘጋጀ ማን እንደሆነ ዛሬ የተደረሰበት እንደሰማችሁት። አቤልን አንድ ቀን አከራዮች የመቷ፣ አይጠይቁኝም ሴትዋ ብቻ ናት። አልፎ አልፎ ትመጣለች፣ በስልክ ታወራኛለች በቤቱ መተሽ ቅርብ ንሽገ ነገር ካለ ጠይቂ ምናም ሰተረ ምንም ነገር ቅርብ የሚለኝ ነገር የለም። በፈለግከው ሰዓት ቤት ክራይ ከፈለው ምትለኝ ብሎ ነበረ። ስለዚህ ዛሬ እጅ ከፍንጅ ተይዘዋል። እንኳን ደስ አላችሁ። ስለዚህ ይሄ የአቤል አጎት ጓደኛው ደግሞ እያንዳንዱ ሚስጥር ነው የተናገረው። ውጭ ሀገር ይሄዳለሁ፣ ሙሉ እቃዎችን አመጣለሁ። ከዱባይ እንሄዳለን፣ ላመጣለን፣ እንሸጣለን ትርፉ ደግሞ ወደ ድርጅቱ ገቢ የሚደረገው። በእናትህ ስም የተደረገው ደግሞ ሆነ ተብሎ ነው፣ ምክንያቱም የወንጀሉ ተከፋይ እንድትሆን ስለምንፈልግ ነው። ይሄ አጎትህ ሆነ ብሎ ያደረገው ነገር ነው። ሁለተኛ ደግሞ እዛ ቤት እንድትገባ ያደረግ ነው። ለአንተም እንዲጠቅምህና ምንም አይነት ጉዳት ስለሌለው ነው እንጂ ጉዳት ያለው ነገር አይደለም። አንተ እዛ ቤት እንድትገባ ምክንያቱም አጎትህን ይሄ ልጅ በጣም ጥሩ ልጅ ነው ከኔ ጋር ትንሽ ስለተጋጨ ያልሆነ ቦታ ሊሄድ ይችላል፣ ያልሆነ ቤት ሊያጋጥመው ይችላል። ስለዚህ ያ ስለሆነ ይሄ ቤት ተከራይቶ እዚህ ይቀመጥ፣ እዚህ እንዲደረግ አድርግ ብሎኝ ነው በየቦታ የቀብድ የከፈልከው ብር እንዲከስር። ከዛ የደላላው ብዙ ብር ከፍዬ እዛ ቤት እንድትገባ ያደረኩታሉት። አስቡት፣ እነሱ ለወንጀላቸው ሊመቻቸው፣ አቤልን ወጥመድ ውስጥ ለመክተት ስለሚፈልጉ እኮ ነው ይህን በሙሉ ያደረጉት አቤል ብዙ ቤት አይና ወደውና ቀብድ ከፊ ይሄዳለሁ አለ። ከዛ ሰዎቹ ከአንተ የበለጠ ደግሞ ስለሚከፍሉ ሌላ ሰው አከራዩቱ ኢለኝ እንደ ደላላው ሌላ ቤት ነው የምፈልግ ነው የሚለኝ። ቀብድ የከፈልኩት ብር በሙሉ ከሰረብኝ። አንድ ቀን እጄ ውስጥ ገብቶ አያውቅም። ስለዚህ ይሄ ቤት አሪፍ ቤት ነው ለአንተ የሆነ ሀል ዘበኛው አሪፍ ነው ብሎ ደላላውም፣ እነዚህ ሰው ያቺም ሴትዋም ምክንያቱም ዘበኛው በጣም ጥሩ ዘበኛ ነው ብለውኝ ነው ያ ቤትም እንደከራይ ያደረጉኝ። ሁለተኛ ደግሞ አቤልን አበበን እዛ እንዲቀጠርና እንዲሰራ ያደረጉ ነው ብሎ የተናገሩት። ያ ነገር በሙሉ ግን ሆነ ብሎ የተቀናበረ አቤልን ወንጀል ውስጥ ለመክተት ነው እንጂ አበበና ሊያ ከድሮ ጀምሮ የሚተዋወቁት። የሚገርማቸው ነገር አበበ አሁን ባለፈ ምን ብሎ ነበረ? ሊያ በየጊዜ መታበር ላይ ስትቀመጥ ጊዜ እንትን ጋሽዬ ለመንኳቸውና እዛ እንድትገባ አደረኳት ከዛ በኋላ እሷ እዛ ከገባች በኋላ ብዙ ነገር ተወርቷል ያኔ የዛን ያለፈ ነገር እኔ ደግሜ ለማውራትም አልፈልግም ግን አቤልን ለማጥመድ ነበር ይሄ በሙሉ የሚሯሯጡ ተነበረው ይሄ በሙሉ የሄዱት እናቱ ወንጀለኝ እንድትሆን አቤል ወንጀለኝ እንድትሆን ቤቱ ደግሞ የአስክሬን ቤት እንዲሆን ያደረጉት ሆነ ብሎ አቤልን ለማጥመድ ነበር ለምን አቤል ምን አደረገ አቤል ላጎቱ ምን አደረገ? እሺ፣ አቤል ለመጉዳት ይነሳ ግን፣ የአቤል እናት ምን አደርጋ ነው በዚህ ልክ ወንጀል ውስጥ ወንጀል ውስጥ እንድትገባ እንድታሰር፣ እስር ቤት እንድትገባ ያደረገው? ለምን እህቱ አደለችም? ለምን በዚህ ልክ በጣም ከባድ እኮ ነው የሰው ልጅ፣ በጣም ከባድ ነው። ለእኛ ለአንተ ጥሩ ስለዋልንህ እኛ ለአንተ ጥሩ ነገር ስላደረግንህ እኛ ያልሆነ ቦታ ልትወቅ ስላልፈለግን ነው ወይ? ይሄ ነው ወይ ምላሻችን አለው። ጭራሽ ምን በብሩ ተከራይቶ የኖረ ጭራሽ እነሱ ከፍሎ እንደሚያኖሩት ቤት ገዝቶ የሰጡት መስሏቸው፣ እነሱ ወንጀል መሰብሰቢያቸው፣ አስክሬን ማስቀመጫው እነዚህ ወንጀል የሚሰሩ ሰዎች መሰብሰቢያ ሊቀመጥበት ስለፈለጉ አቤል ጠዋት ወጥቶ ማታ ስለሚገባት ይህን ይህን ሚስጥ በደንብ ስለሚያውቁ እኮ ነው እዛ ቤት አቤል እንዲከራይ ያነሱም እንዲመቻቸው። ምክንያቱም ወንጀል ለማጨማለቅ እንደፈለጉ አስክሬን አገብቶ እዛ ለማስቀመጥ ሊያ እንደፈለገች ልትጨፍርበት፣ ትጨፍርበት የፈለገችው አስክሬን እዛ ልታስቀም ስለተፈለገ እኮ ነው አቤል እንደዛ ቤት እንዲከራይ የተደረገው ነበረ። ሆነም ቀረ፣ እያንዳንዳቸው እጅ ከፍንጅ ተይዘዋል። በመጨረሻቸው ምን ይሆኑ ምን ሊውጣቸው ይሆናል? የአቤልን አጎት ተመክተው የአቤልን አጎት ከእንግሊዝ ሀገር ብር ስለሚልክላቸው እንደፈለጉ ስለሚዝናሉ እንደፈለጉ የሰውን ሕይወት ስለሚያጠፉ ይሄ ችግር ውስጥ ገብተዋል። አቤል ከችግሩ ይወጣል፣ ግን እነዚህ ሆነ ብሎ ችግር ውስጥ የገቡ ሰዎች በሙሉ ምን ሊጎጣቸው ይሆናል? ምን ሊያደርጉ ይሆናል? መጨረሻቸው ምን ይሆን? ይሄን እኮ ነው የሚያሳዝነው። ለአንድ ሰው ወክነን፣ ለአንድ ሰው ወንጀል ውስጥ ገባ ብለን እኛ ገብተን ምንሰራቸው ስራዎችን ዋጋ ያስከፍሎታል። ከኛ አልፎ ቤተሰባችን ዋጋ እንዲከፍል ያደርጋል። ይህ ንጹህ የሆነ ልጅ ለህዝቡ የሚያገለግል ልጅ ህዝቤ ይኑር፣ ህዝቤ ያልቅስ፣ ባለው ነገር ይኑር፣ ማንም መበደል የለበትም፣ ሁሉም ሰው በሀገር በነጻነት መኖር አለበት፣ ለሁሉም ፍትህ እኩል ነው ብሎ በሰራበት ለምን ይሄ ነገር ይሰራል? ለምን ጥሩ ነገር ይሰራል? በማለት እኮ ነው አቤልን ሁሌ አንገቱ ደፍቶ እንዲኖር ያደረጉት ለምን እንደሆነ አላቅም። ለምን አቤል እኮ ጥሩ ልጅ እኮ ነው። አቤል እኮ ጥሩ ጋዜጠኝ እኮ ነው። አቤል እኮ የወጣት ጀግና እኮ ነው። ግዴት እንደኛ ወንጀል አልሰራህም። ለምን እንደዚህ ያላደረግክ ማለት የለባቸው። ጭራሽ ምናለው፣ ከትንሽ ቀን በኋላ መኪና ሊገዛልህ ቤት ሊገዛልህ ነበር። እነሱ ወንጀል ባጨማለቁበት እኮ ነው ለአቤልን ቤት የሚገዛበት ነገራቶችን፣ ቀስ ብለህ አሰብ አጎትህ በጣም ስለሚወድህ ነው እዛ ቤት እንድትገባ ያደረገው። አደራ ልጄ ነው እንዳይጎዳ፣ እዛ ቤት እንዲገባ አድርግ። ከዛ ከትንሽ ቀን በኋላ ቤት ይገዛለታል፣ መኪና ይገዛለታል፣ ጥሩ ስራ እንዲሰራ እናደርገዋለን ብሎኛል። ስለዚህ አንተ ሁሉ ነገር በጥሩ ነገር ማሰብ አለብህ። እኛ ለአንተ ጥሩ ነገር አስበን ነው እንጂ ወንጀልን አይደለም። የት አለ ጥሩ ነገር? የአቤል ያስባችሁ ለት ጥሩ ነገር የታለ? ምንድን ነው የአቤል ጥሩ ነገር የተሰራለት ሰው ገለሃል ተብሎ እስር ቤት በመግባቱ ያ ጥሩ ነገር ነው። ይህ እናንተ ጥሩ ነገር ሊሆን ይችላል፣ ግን ምንም ጥሩ ነገር የሰራችሁለት ነገር የለም። ስቃይ ውስጥ እንዲገባ እናቱ እንድታሰር፣ እናቱ ወንጀለኝ እንድትሆና ያደረጋችሁት ነው እንጂ ለነገሩ በተቃጣሪዎች እኮ ወይስ በሰራተኞች ወይ ምንም አልፈርድም። ለምን የአቤላጎት እኮ ነው ይህ በሙሉ እንዲሰራ የተደረገው። እህቱም ሆነ ብሎ ወንጀል ውስጥ እንድትገባ ያደረገው ያቤላ ጎት ነው። አቤልን ወንጀል ውስጥ እንዲገባ ያደረገው የአቤል አጎት ነው። አቤልን ይሄ ቤትም የተከራየው ቤት ለወንጀል እንዲመቻቸው እንዲከራዩ ያደረገው የአቤል አጎት ነው። ሁሉ ነገር ግን ዛሬ ምንድን ነው? አንተ በሰራኸው ስራ እና ተታሰረች። አንተ እንዲህ ባድርገው ነገር ምን ሊያድርግ እሱ የተቸገሩ ሰዎች ስለረዳ ንብረታቸው የተቀሙ ሰዎች ስለረዳ ነው እሱ ወንጀለኛ ነው ማለት ነው። አሁን ይሄ ወንጀለኛ የሚያስብለው ነገር ነው። አቤልን አያስብለውም እኮ እሱ እኮ የእውነት የቆመ ልጅ ጀግና እኮ ነው የእውነትን እውነትን የሚሰራ እውነትን የሚጋፈጥ ወንጀልን የሚሸሽ ወንጀልን የሚጸየፍ፣ ያልሆኑ ስራዎችን የሚጸየፍ የእውነት ቆሞ ሌላም ሰው ለእውነት እንዲቆም የሚሰራ የሌ ብዙ ወጣቶች አርአያ ቢሆን ልጅ እኮ ነው። ግን እናንተ የእናንተ መቀልጃና የእናንተ መጫዎች ያደረጋችሁት፣ ምክንያቱም እንደናንተ እንደፈለገ ስላልሆነ የሰውን ሰው ደንብ እንዲያለክ ስላ ስላላደረገ የሰውን ባባ ስለሆነ እናንተ ቀንታችኋል። እሱ የሚሰራው ስራ እናንተ ስለማሰሩት እኮ ነው እንጂ እሱ የሚሰራው ስራ እናንተ ብሰሩት ኖሮ ይሄ ነገር አታድርጉም ነበር። የሰው አዘኔታ ስለሌላችሁ፣ ለሰው ስለማታስቡ፣ እኔ እኔ ብቻ ስለምትሩ ለእናንተ ህይወት ብቻ ስለምትኖሩ እንጂ ስለ ሌላ ሰው ህይወት እንዳቤል የሚያሳስባችሁ ነገር ቢሆን ኖሮ በዚህ ልክ አትሆኑም ነበር። እኔ ማንም ምንም አላሳዘነኝም። አበበ የሚባለው ሰው ተይዞ የእጁ ባገኝ ነው እኔ ደስ የሚለኝ። ምክንያቱም አንድ አበበ ነው የአቤል ጉድ የሰራ፣ አስመሳይ ሆኖ ገብቶ አቤልን አምኖ ቤቱ ክፍት አድጎለት ግቢውን ክፍት አድጎለት ቤቱን ክፍት አድጎላቸው ሂዶ ባመናቸው ከጀርባ ወጉት። እነዛ ሰዎችን እኔ በእጁ አግኝቶ እኔ ብቻ ላቅ እንዲ ቡጭር ቢያደርጋቸው ደስ ይለኛል። መቼም ህግ በሚቀጣው ልክ ይቀጣቸዋል። ግን የሆነ የምትወጡትን ድዴታ እሱን ቢወጣባቸው እኔ ደስ ይለኛል። እንደፈለገ ቢያቦካቸው እልሁ ቢወጣ ደስ ይለኛል። ምክንያቱም እነዚህ ሰዎች እንደ ጭቃ ቢያቦካቸውም የሚገባቸው ሰዎች አይደሉ። የሰው ህይወት ማያሳዝናቸው ሰዎች የእነሱ ህይወት ለምን ያሳዝናል? ህይወቱ በሆኑ እንዲህ በሽርት እንዲል ከእናቱ ጋር እንዲጣላ እናቱ ወንጀል እንድትሆን ያደረጉ እነሱ እኮ ናቸው። ያ ምንድ ነው ያ የአቤል አጎት ስላዛቸው አቤል አጎት እንደ ፈጣሪያቸው ስለሚያዩት፣ ምክንያቱም እንግሊዝ ሀገር አለ ብለው ልከላቸዋል። በቃ እንደፈለጉ ነው የሚጨፍሩት። ሆነም ቀረ አቤል በዛው ልክ ጥሩ ጥሩ ሰዎች ይወዱታል፣ በዛው ልክ ጥሩ ጥሩ ጓደኞች አሉት። ካለበት ጭንቅ ይወጣል እንጂ መቼም ወደኋላ አይቀርም። ይብላኝ ለእናንተ ይህ ወንጀል ውስጥ ገብታችሁ የተጨማለቃችሁ እድሜ ልካችሁ እስር ቤት የምትበሰብሱ እሱ እንጂ እሱማ እውነቱ ወጥቶ ነፃ ወጥቶ የሚኖርበት ጊዜ ቅርብ ይሆናል። ይብላኝ ለእናንተ አቤላችን አሁን ቢሆን መጠንከርና ያለበ ያለበት እያንዳንዱ ነገር አግኝታ እናተም ነጻ ወታ አንተም ነጻ ወታ እነሱ አንገታቸው ደፍተው የሚያርፉበት ቀን ቅርብ ይሆናል አትጠራጠር ምክንያቱም አንተ የእውነት ልጅ ስለሆነ የእውነት ስለምሰራ ወንጀልን ስለምጠየፍ